ብላክ ዋይት ዳይመንድ ብያቸዋለሁ። ትክክል። ብላክ ዋይት ዳይመንድ ማለት ዳይመንድ ብሎ የምጠራት እኮ በነገራችን ላይ የጸብ አይደለም የፍቅር ተቀልሽ። ዳይመንድ ምን እንደሆነ የከበረ ስቶር በጣም ኤክስፔንሲቭ የሆነ ኖት ቬሪ ቺፕ። ብላክ ዳይመንድ ስት በሀሳብ እንጂ እንደዚህ ዝቅጥ ያለና የተበሳበሰ የተጨማለቀ እንደዚህ አይነት ነገር ውስጥ አይደለም። ገባችሁ? ተጨመላልቋል ነገሩ። ሲጀመረ ሁሉም የራሱን እንትን ነው የሚሄደው፣ የራሱን መንገድ ነው የሚሄደው፣ የራሱን እልህ ነው የሚወጣው፣ ልክ እንደ አፍሪካ ፖለቲከኛ። ልጆቹ ላይም እንደዛ ነው የሆነ ያለው። ከቻላችሁ ከቻላችሁ ከቻላችሁ ትልልቅ ሰዎች ካላችሁ ካላችሁ፣ አስታርቋችሁ ሁለቱ ልጆች ሁለቱ ልጆች በአስቸኳይ አስታርቋችሁ ኦኬ፣ አስታርቋቸው። እኛ ሌሎቹ ትርፎች ነን። ብቻላችሁ ከተቻላችሁ በአስቸኳይ አስታርቋቸው። ምክንያቱ ምክንያቱ የሆነ ይገባበት አልገባበት እሱ ራሱ እርቅ እግዚአብሔር ሊታረቀ ይገባል። አንደኛው ባለጌ እሱ አደለ እንዴ? አንደኛው ስድ እሱ አደለ እንዴ? አንቺ ጥፋተኛ ነሽ፣ አንቺም ጥፋተኛ ነሽ ብሎ ሰው መክሮ ስቶፕ ሲል ሌላውን ሌላውን እንዲያባል ያደረገ እሱ አይደለም እንዴ አሁን እሱን ተጉት ወደዛ እሱ እግዜርም አልታረቀው እንኳን ሰው አይደለም ሌሎቻችሁ ከቻላችሁ ተለቅ ተለቅ ያላችሁ ሰዎች ካላችሁ ዝም ብለ በአንድ ሳይድ ጓደኛ የሆን በአንድ ሳይድ ለእውነት ብላችሁ አስታርቋቸው ልጆቹ የእውነት የእውነት ብላችሁ ለእውነት ብላችሁ ምክንያቱም አስቀያሚና ከባድ ነገር ነው ያለው አስቀያሚ ከባድ ነገር አለ ስላችሁ በኛ ላይ ምናምን አይደለም በሁለቱ ላይ ሞራል የሚባል ነገር አለ ለሴት ልጅ ማለት ነው ገባችሁ ሞራል በቃ አሁን እናንተ እዚህ ጋር ሰው ቢሞት ምንም እኮ ችግር የለውም ሞተ ሞተ ነው ሌላ ህይወት አብሮ ሞት አንዴ መገላገል ነው ገባችሁ ግን የማንን ጥይት ማብረጃ አይሆንም እኔ የተረዳሁት ነገር በዚች ትንሽ ሰዓት ውስጥ የተረዳሁት ነገርም ስላለ በራሴም ስላዘንኩኝ በጣምም ስለደበረኝ ነው። በቃ አስጠላኝ። በቃ አስታርቋቸው ልጆቹ እኔ ቤታየ ብትተው ደስ ይለኝ። ምክንያቱም ምክንያቱም ነገሮች እንደዚህ በሄዱ እንትን ባሉ ቁጥር መጥፎ ነው የሚሆነው። ጥሩ አይደለም፣ እና አስታርቋችሁ። ጥሩ አይደለም ያለው ይሄ ማንም ውስጥ ሌላ ችግር አለ። ጋይዝ፣ ሌላ ችግር፣ ሌላ በጣም አስቀያሚ ችግር አለ። አስጠሊታ ችግር አለ። ሁለቱም ያልገባቸው ሁለቱም ያልገባቸው ችግር አለ። ኦኬ ሁለቱም ያልገባቸው ሁለቱም ያላወቁት የወጣትነት የልጅነት የሴትነት፣ ይሄ በቃ እኔ አሁን የመሰለኝ አይሉ ነው። እኔ እንደዚህ ራሴ እንደምን እግዚአብሔር በእንደዚህ መልኩ መርዝ ሆነናል። በዚህ መልኩ ተጨካፍነዋል፣ ተጨካፍነዋል ልጆቹ ነው የምትሉት። እና ማናት ሰማ እነመማር ምናልባት እነመማይዱ ነው እነመማርም ካሉ ያው በእናንተ ማለት ነው በእናንተ ውስጥ በእናንተ ያው በአማራ ውስጥ ሰው ካለ አስታርቋቸው፣ እንዲያውቁ የማይታረቁ እንኳን ከሆነ ነገሩ በአስቸኳይ መቆም አለበት። በተለይ እኔ የምለው ከኤልሻዳ ጋር ያለውን ነገር ኤልሻዳ እና ቤታ ማቆም አለባቸው በቃ ማቆም አለባቸው። እማይቆም እሳት ነው ያለው እማይቆም፣ በቃ ማቆም አለባቸው። ፕሊስ። ምክንያቱም ጥሩ አይደለም ያለው ነገር፣ የጥይት ማብረጃ ነው የሆኑት ሁለቱ። ቤታየሁ እኔ ባናገራት ደስ ይለኛል። እኔ ቤታየ እግዚአብሔር ምስክር ነው፣ አናገራት አለቀ። እዚቹ ላይ ታይ እንዲያርጌ በዚህ ውጭ በዚህ ግቢ እኔ ዩቱብ ላይ ውጪ ግቢ ከማለት በስተቀር እንደዚህ እንትን በሉ። በቃ ውጡ፣ አስወጣቸው። እንግዲህ ይህ እንደነሽ እነዚህ ልጆች አስታርቋቸው፣ አረቡ፣ አስታርቋቸው፣ አስታርቋቸው። በቃ ይደብራል፣ በጣም ይደብራል። ቢቻል ሁሉንም ማስታረቅ። ያቺ አህያ የበሰበሰች ደንቆ ሴትን ብትሆን ብትታረቅ፣ ብሩ ነው ከነሱ ጋራ። ሁሉም ቢታረቁ አሪፍ ነው። ኔ ኔ ኔ የመሳይብ ነው። ማ ይታረቁ እኮ ያልኩት አሁን ይታረቁን ያልኩት በቃ መታረቅ አለባቸው። እኔ ስለደበረኝ ነው ነው ስለደበረኝ ይታረቁ። ገልጽ አድረግ ልጅ አዲስ ሌላ አዲስ ነገር አዲስ እሳት ነው። ዲስሳስ አስታርቋቸው፣ መታረቅ አለባቸው። እኔ እነዚህ ልጆች ካልታረቁ ጥሩ አይደለም። ምንም የሚመጣው ነገር የለም፣ ግን አስታርቋል። እንደ ልማዳቸው አሮጊቶቹ ይጣሉ። እናንተ ብራችሁን ስሩ፣ ወጣቶች ብራችሁን ስሩ፣ ትምህርታችሁን ተማሩ። ስትጣሉም የወጣት ጸት ተጣሉ። ማንም ሚሞት ሰው የለም። አንድ ሰው ይሞታል፣ ምና ማንም ሰው ይሄ ጉራ ሰው ይሞታል በራሱ ትን ብሎት ካልሆነ በስተቀር ምንም ምን አባት ሆኖ ነው የሚሞተው ሲለው ብቻ ነው ሰው የሚሞተው። ግን በእነሱ ሰው አይሞትም፣ ባይሆን ሁለቱ ይቆዳሉ። ምንድን ነው የሚቸግፈው? እና ፌዴራል ከሆነ ሰውን ያለመብት መንካት ይችላል። እ ፌዴራል ፌዴራል ኢትዮጵያ ውስጥ ኮምፒውተር ብቻ አይንኩብን እንጂ ሌሎቻችሁ እንደፈለጋችሁ። ግን ከመጀመሪያ ማስታረቃቅቷቸው ነው ማስታረቃቅቷችሁ ነው እዚህጋ የተዳረሱት፣ ከመጀመሪያውኑ ማለት ነገሩ የምታውቁ ሰዎች ቅር አለኝ። አይ የሰው ነገር ኤኒዌይ።